ቀጥለናል ተመልካቾቻችን። እንግዲህ ልፈኝ የመዝናኛ ዝግጅታችን ቅድም በገለጽነው ነው መንገድ ሞቅ ባለ ሁኔታ ጀምረናል። ከእናንተ ጋር የተለያዩ ዝግጅቶችን እያቀረብን እንቆያለን። በመሀል ደግሞ አንዳንድ ቁም ነገሮችን እናጋራችኋለን። እንግዲህ ለመነሻ ያደረግነው ጉዳይ የአሚኮ 30 ነው። የአማራ ሚዲያ ኮርፖሬሽን እንግዲህ 30 ዓመትን ተጉዞ እንግዲህ በርካታ ስራዎችን ለማህበረሰቡ እያቀረበ ነው የሚገኘው። በ30 ዓመት ጉዞ እንግዲህ በርካታ ፈተናዎችን አልፎ ነው ዛሬ ላይ ደርሶ ይህንን ትልቅ የሆነ ክብረ በዓል እንድናከብር የሆነው ና ምን አይነት ፈተናዎችን አለፈ፣ ምን አይነት ጉዞ ነበረው፣ እንዲሁም ደግሞ ምን አቅዶ አለ፣ ወደፊት ምን ይዞልን እየመጣ ነው የሚለውን ደግሞ በቂ የሆነ መረጃ ልትሰጠን የህዝብ ግንኙነት ከፍተኛ ባለሙያ የሆነችው ወይዘሮ ፍሬህይወት ይልቃል ከኛ ጋር ነች። እሷ እንቀበላት። እንዴሴምእኔም፣ በእናቴ ሴት ነኝ። ቆ በእናት ሴት መሆኔን ስለረሳሽብኝ ብቻ ወጉም እኮ ነው እንደው። በእናት ሴት መሆን የሁሉም የሁሉም ነው እኮ ፍርዬ። እንኳን ደህና መጣሽ፣ እንኳን ቆያችሁ። ለተመልካቾችም አዲስ አይደለችም። መዝናኛ ፕሮግራሞች በተለይ ደግሞ በቅዳሜ ቡናና በበዓላት የቀጥታ ስርጭት ላይ ለተመልካቾች በጣም ቅርብ የሆነች በጣም የምንወዳት ልቅልቅ በጣም ተግባቢ ባልደረባችን ነች። አመሰግናለሁ። ቁም ነገር ነው የመጣችሁ ከመዝናኛ ወጣ እኮ ደርበብ ብላ። ሶስዬ፣ ደህና ናችሁ? ሁሉ ሰላም። ሶስዬ፣ በነገራችን ላይ ዛሬ ልደቷ እንደሆነ አውቃለሁ እና ሀፒ በርዝ ዴይ ብያት። አመሰግናለሁ ፍሪ በጣም ደግሞ አመሰግነው ፍሬዬ፣ ለመልካም ምኞትሽ እንዲሁም ተሙ እንግዲህ በመግቢያችን ላይ ስለ አሚኮ ሰላሳ እያነሳን ነበርና ሰላሳ አመታትን የተሻገረ ተቋም ነው ያለን። እንግዲህ በርካታ ጉዳዮችን ሲዳስስ ነበር ለ30 አመታት፣ ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን፣ ፖለቲካዊ እንዲሁም የመልካም አስተዳደር በርካታ ጉዳዮችን ወደ ህብረተሰቡ እያደረሰ ነበር፣ ከህብረተሰቡ እየተቀበለ ነው። ሞቶንም ያሳካበት አመታቶች ነበሩና አሚኮ ከየት ወደ የት ነው ፍርዬ? አዎ በተለይ እናንተ ያው የአሚኮ ቤተሰብ ስለሆናችሁ ስለ አሚኮ ለቤተሰብ መናገር ትንሽ ይከብዳል ያው በጋራ ነው ምናውውይይት የምናደርገው እና የአሚኮ ሰላሳ ሲጀመር በበኩር ነው የተጀመረ። ሁላችንም እንደምናውቀው ማለት ነው በኩር ጋዜጣችን የዛሬ ሰላሳ ዓመት ምናልባት የበኩር ልጆች ዶክመንታሪ ና የታችሁት ከሆነ ከተር የቆረጡ በፕላስተር በማስቲጅ በወረቀት እያስያዙ ነው የእኛ ጋዜጠኞች የጀመሩት። ና በሚገርም ሁኔታ ከእነሱ ጋዜጠኞች አካል የሆኑ የዛ የጅማሩ አካል የሆኑ ጋዜጠኞቻችን አብረዋሉ። ነዚኛ በሚፈለገው ልክ አላስተዋወቅናቸው። አሚኳችን ታሪክ ሚጀመረው ከዛ ነው። እነዚያ የበኩር ልጆች ተሰባስበው በጀመሩት ታሪክ ወደ ሬዲዮ ወደ ቴሌቪዥን መጣ ነው ለት ሬዲዮችን አሁን 28ኛ ዓመቱ ነው አማራ ሬዲዮ ያከበረው። ወደ 28ኛ ዓመቱ ወደ ማክበሩ ከመምጣታችን በፊት ግን በኩራችን አሁን 30ኛ ዓመቱን ታህሳስ ሰባት ነው ያከበረዋል። በኩል በርካታ ስራዎችን እየሰራት ነው የመጣ አዎ ወጣቶችን ከማንቃት በፊት የነበረው በዛን ዘመን የነበሩ ስፖርትን ከማስተዋወቅ የማህበረሰቡ ባህላዊ እሴት ከማስተዋወቅ አንጻር ትልቅ ጉል ድርሻ ነበረው። ጋዜጦችን ያለፉትን ላይብራሪያችን ገብታችሁ ገረፍ ገረፍ አድርጋችሁ ብታይዋቸው እነዚህ ታሪኮች ተሰንደው ይገኛሉ። ና አሁን ላይ ሶሻል ሚዲያው ወጣቱ አጫጭር ነገሮችን ማንበብ ነው የሚፈልግና እነዚህ አጫጭር ጉዳዮች ግን ዲቴይል መረጃቸው ምን ይመስላል፣ ምንጫቸው የት ነው፣ መዳረሻቸው የት ነው የሚለውን በኩራችን ላይ ገባ ብለው ገጻችን የበኩር ቤተሰብ ቢሆኑ እነዛን መረጃዎች በሙሉ ማግኘት ይችላሉ። እንግዲህ እዚህ ቦታ ላይ እኔ ስቀመጥ ለተመልካችም ቅርብ ነኝ፣ በቅርብ ስለሆነ የተቀላቀልኩት ይህ ተቋም ለተመልካችም ቅርብ ነኝ፣ ለተመልካችም እንደ ባለረባ ቡኝ ነው ማነሳው እና በኩር መጀመሪያ አካባቢ የታተመ ጊዜ ኮ በጣም አንባቢ እንዳለው የምታውቂው ስምንት መቶ ያክል ደብዳቤዎች በአንድ የመልእክት ደርስ ነው የመጀመሪያ ያተም ያሳይሽ። ከዛ ጊዜ ጀምሮ የመጣት አድማ አንባቢ አለ አሁንም እና በኩር በራሱ ምንድነው ይሄ ከጋዜጣነቱ ባለፈ በጣም ለህዝብ መረጃ ከመስጠት ባለፈ የህዝብ ትኩስ የሆኑ ጉዳዮችን በወቅቱ ትኩሳት የነበሩ ጉዳዮችን ያነሳል። ለምሳሌ ርዕሰ አንቀጹ ላይ የሚያነሳቸው ጉዳዮች የህዝቡን ችግሮችና ማህበራዊ ጉዳዮችን የሚነካ በተለይ ደግሞ መንግስት ማስተካከል የሚገባው ጉዳይ እንደ ህዝብ ልንወስዶ የሚገባ ነው እርምጃ ሁሉ የህዝብ ድምጽ በመሆን በዛ ደረጃ ያገልጽ ያቀርብ ነበር። ድምጽ በመሆን ማንበብ ለሚፈልገው ሰው ሁሉ ዲቴል የሆነ ዝርዝር መረጃ፣ የካርቱን ስዕሎች ማበ ይዛል። ከዛ ውጭ ደግሞ ህጋዊ ጉዳይ አሁን አዋጆቹ የክልሉ አብዛኛው በበኩር ነው የሚታወጀው። ና እንደውም አንዳንድ ሰው በኩርን ሳያይ ቀርቶ ብዙ አዋጆች የሚያልፉት ድጋሚ ሁለተኛ ሶስተኛ አዋጅ የሚወጣባቸው ሁኔታዎች አሉ። ና ብዙዎቹ አሁን በተለይ የጋዜጣው ተደራሽ አይደለም የደረሰን አይደለም ለሚሉ በሶሻል ሚዲያዎቻችን በተለይ የበኩር ቴሌግራምን እና ሌላ ዌብሳይት ቢቀላቀሉ እነዛን መረጃዎች ማግኘት ይችላሉ ማለት ነው። እንግዲህ እዛ በኋላ እንግዲህ አሚኮ ወደ ወደ ራዲዮ መጣ ማለት ነው። መጀመሪያ ራዲዮ ሲጀመር እንደተባለው ካንጋፋው ከኢቲቪ ነው የተወሰነ የአየር ሰዓት ወስዶ ሲሰራ የነበረው። ከዛ ባለፈ ግን ራሱን ሰራና 89 ጀምሮ የራሱን የሆነ የሬዲዮ ጣቢያ ጀምሮ በክልል የመጀመሪያው በኢትዮጵያ ሁለተኛ ደረጃውን ይዞ ብዙ ታሪኮችን የክልሉን የአማራ ክልልን እሴትን ባህልን በተለይ ሬዲዮ ጠቀሜታ የኢትዮጵያ ሰው ሰፊ ክፍል የገጠሩ ማህበረሰብ እነዛም በማንቃት ስለ ጤና ስለ ማህበራዊ ጉዳይ እነዚያ የተለያዩ ሆቲሹ አሁን ለምሳሌ ወረርሽኝ ሲመጣ በሬዲዮ ተደራሽ ካልሆንች በምንም ልደርሻችም እንዳሁኑ ስልክ ባልነበረበት ሰአትና የአማራ ሬዲዮ የነበረው ሚና ቀላል የሚባል አልነበረም። ለምሳሌ አዳዲስ ዘር ሲመጣ በዛን ሰዓት በሬዲዮ አዳዲስ ቴክኖሎጂዎች፣ አዲስ ነገር ሲመጣ ለመላመድ በጣም ነው የምንቸገረው እና የሬዲዮ ሚና በዛን ሰዓት ቀላል የሚባል አልነበረም። በመዝናኛው በኩል ሬዲዮ ከፍተኛ ድርሻ ነበረው እና ዋነኛው ወደ እናንተ የመጣሁበት አማራ ሬዲዮ ሀያ ስምንተኛ ዓመቱን አክብሯል። እና ያን ሀያ ስምንተኛ አመቱን ሲያከብር የራሱ የሆነ አላማ ነበረው ሰራተኞቹን ያነቃቃል። አሁን ልደትሽ ሲባል ደስ አላለሽ? የሚፈጥረው የተለየ ስሜት አለ። ራሳቸውን ዝግጅታቸውን፣ ሪፍሬሽመንት ነው የተጠቀሙበት ያን ክብረ በዓል ማክበር። ከዛ ባለፈ የበፊት የነበሩ ቀደምት የነበሩ ፕሮግራሞች እንደገና ከአርካይቭ ተመልሰው ተጋበዙ። በዘጠና አንድ አመተ ምህረት ይመስለኛል ተከታታይ የነበረ ደንበኛ የሬዲዮ ተከታታይ የነበረ ሰው አስተያየቱን በ91 ዓ.ም ሲከታተል የነበረውን ፕሮግራም ሁሉ አንስቶ ላይብ ገብቶ አስተያየት እየሰጠ ነበረ። ሀሳብ ለሀሳብ አወያዩ እና የነበራቸውን ጠንካራና ና ደካማ ጎን ምን ይመስላል የሚለውን ከተለያዩ አካላት ሀሳብ ሰበሰቡና ደስ የሚል ዝግጅት ነበረ። አድማጭም ጭምር ማለት ነው። ሀሳብ የወሰዱት ሬዲዮን የከታተል ነበረና በጣም ተሳታፊ ነበሩ። የገጠሩ ማህበረሰብ በጣም ይሳተፉ ነበር። ጥያቄ ጠይቁ ነበረ፣ ከጤና አንጻር፣ እንዲሁም ደግሞ ከስራቸው አንጻር ከግብርና አንጻር። በጣም ትልቅ ስራ የሰራ ነው ብዬ አምናለሁ፣ የአማራ ሬዲዮ። አዎ፣ የሚገርምሽ በዝግጅቱ የ28ኛ ዓመታቸውን ሲያከብዱ መሪዎቻችን ተገኝተዋል። የነበራቸውን ባይዘው ወይ አሚኮ እድለኛ ድርጅት ነው ብዬ ነው የማስበው። ምክንያቱም መሪው የራሱ የድርጅቱ አካል ነበረ። ድርጅቱ ያሳደገው ልጅ ነው። አቶ ሙሉቀን ሰጥዬ የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ የአማራ ሚዲያ ኮርፖሬሽን ጋዜጠኛ ነበረ፣ የሬዲዮ ጋዜጠኛ ነበረ። ባለቤት ስትሆኚ ችግሩን ታውቂዋለሽ፣ ከየት እንደተነሳ ታውቂዋለሽ፣ ወደፊት ምን መሆን እንደሚገባው ታስቢያለሽ። እና በራሱ ባለቤት ሲመራ አንድ ድርጅት የተሻለ ጥቅም አለው። ብዙ እውቀቶች በማንበብ የተለያዩ ነገሮች ሊዳብሩ ይችላሉ። ግን አብረሽ ስትለምጅና አብረሽ ስታድጊ ግን ቀላል የሚባል አይደለም እና በሰዓቱ ተገኝተው በፊት የነበራቸውን ትዝታ በጋዜጠኝነት ህይወት ያሳለፉት ሂደት ምን እንደሚመስል የነበሩ ቴክኒሻኖች በፊት ሲጀመር በዛ ቻለንጅ የነበሩ ቴክኒሻኖች ሀሳባቸውን ሰጠው ነበረ። መጀመሪያ ማራ ራዲዮ አሁን አንቺ እልፍኝ ሲጀምር አይዲው መጀመሪያ ሲጀምር ከማሻሻያም በፊት የነበረው አይዲውን ስሰም የሚሰማሽ ስሜት የለም፣ የሚሰማች ስሜት አላት። ያንንም ፔን መጀመሪያ በራዲዮ ቀርባ መጀመሪያ አማራ ሬዲዮ የሚለውን ድምጽ ያወጣች ጋዜጠኛ ስለ እነሱ ሁሉ ቀርበው የነበራቸውን ትዝታ ሁሉ አውርተው ላለው ጋዜጠኛ አሁን ላለው ለወጣቱ ትልቅ ትምህርት። አሁን በተለያየ በዘመናዊ ስቱዲዮ በዘመናዊ ወንበር ተቀምጠነው ነው ስራ እየሰራን ያለን። በፊት ግን ያውበት አልነበረም። ያ ተመቻቸው ስሜት፣ ስሜቱ ፍቅሩ አንድነቱ የተሻለ ነበር። ይዛኔ እንደ አሁኑ ሰው በሶሻል ሚዲያ በራሱ በግሉ አልተጠመደም። ነገሮችን በማንበብ በጋራ በመስራት ፍቅር ነበርና ያን ቻሌንጅ እነዛ ሲኒየር የሆኑ ጋዜጠኞች አሁን ላለው ታዳጊ ወጣት ሼር እያደረጉ አሪፍ ጊዜ ያሳልፈዋል። ሌላኛው ደግሞ ኤፍኤም ባህርዳር 96.9 ጆሬ ላይ ያለ ድምፅ ኢንትሮ አይደለም አደለም ሙዚቃው፣ እንዲሁም ደግሞ ይህ ማስታወቂያው ኤፍኤም ባህር ዳር የሚለው ድምጹ ጆሮ ይላደለስ ይላ በጣም ነው የሚወዷውም ሀያ ሶስተኛ ዓመቱን አክብሯል። አክብሯል፣ አዎ። ኤፍኤም ደስ የሚለው ድራይቭ እያደረግሽ ከቤት የትም ቦታ እየተንቀሳቀስሽ ለሰው ትንሽ ቀረብ ይላል አይደል? የትም ቦታ በየትኛውም አይነት አካባቢ ከዝቅተኛው ነዋሪ እስከ ከፍተኛው በተለይ ከተማ አካባቢ ያለን ሰው በደንብ ተደራሽ ነው። ና ኤፍኤሞች ሀያ ሶስተኛ አመታቸውን ሲያከብሩ ብታዩዋቸው የነበረው ድምቀት እጅግ በጣም ነው ደስ የሚለነበርናስኘ እኔ ራስ ፍቴል ያለው ፈገግታ እየሳልኳቸው ነው እና እንትን ነው ማለት ታርጌታቸውን ብርሃኑ ክንዱን መቼም የማያውቅ ተመልካች አይኖርም። የኤፍኤም አድማጭ ና ብርሃኑ ክንዱ ነው ያንን ክፍል የሚመራው ና የነበረው ሸብረ ብደስ ይል ነበረ እና አላማው የነበረው እንዳልኳችሁ እንደ ሌሎቹ ሚዲየሞች ራሳቸውን ሪፍሬሽመንት ለማድረግ በተለይ ታርጌት ኦዲንሳቸው ላይ ሀሳብ ለመቀበል ከምሁራን ሀሳብ ተቀብለዋል። ከረጅም ዘመን አድማጮች ሀሳብ ተቀብለዋል። የዛ ክፍል ጋዜጠኞች ማለት ነው። እንደ አጠቃላይ ኤፍኤማችን ላይ የነበረን ጠንካራ ጎን፣ ደካማ ጎን አስተያየት ተሰጥቶናል። በአዳዲስ ሀሳብ በአዳዲስ ዝግጅት መምጣታቸውን ያንን ለአድማጮቻቸው አናውንስ አድርገዋል አቅርበዋል ማለት ነው። ና ደስ የሚል ነበረ። አላማው የነበረውን ጠንካራ ጎን ማጎልበት የቆየውን ደግሞ ወይም ደግሞ በተለምዶ ይዘ ነው የምንሄደው፣ ግን መሻሻል ያለባቸውን ጉዳዮቻችን ደግሞ ለማሻሻል እነዚህ በዓላቶቻችን ማክበራችን ጠቀሜታዎች ነበሯቸው ማለት ነው። ትክክል። አሁን እንደዚህ አይነት ቀናቶችን ማክበር አንድም ያለፈውን ነገሮችን ታከብራለሽ የመጣሽበትን ሂደት ያለፍካቸውን ፈተናዎች የምታስታውስበትና እሱን በማለፍሽ ደግሞ ሴሌብሬት የምታደርጊበት ነው። አንድም ደግሞ ለወደፊት ደግሞ ማሻሻያዎችን ወይም ደግሞ የተሻለ ሁነህ ለመምጣት ለአድማጭ ለተመልካች ጥሩ ስራን ይዘሽ ለመምጣት ደግሞ እቅዶችን የምታቀጅበት ለራስሽም ለቲምሽም የቤት ስራና ኃላፊነትን የምትሰጭበት ነው። ስራ ኃላፊዎች ለስራው የሚሰጡት ትልቅ ቦታ የቅርብ ኃላፊዎቻችን ደግሞ ለስራን እንድንሰራ የሚያበረታቱበትን መንገድ አነሳሽ እኔ እንግዲህ የገባሁበትን መንገድ አውቀዋለሁ እና ወደዚህ ተቋም ስመጣ የመጀመሪያው ነገሮችን ቀላል ያደረግልኝ የቅርብ ኃላፊዎች የሰጡኝ ቦታ ነው። ስንገባ ጀምሮ በቁጣር ዓለም የሚያስተናግዱን እንዴት ትላንት እንተዋወቅ ነበር እንዲ እስከምል ድረስ ማለት ነው እና በክብር እንዲህ ነው ስራው ይሄ ነው ማንኛውም የገባሁበት ቦታ ሁሉ እኔን የሆነ ነገር ለመስጠት ከሚያውቀው ያውቀ የሆነ ነገር ለማካፈል ሁሉም ያግዝ ነበር ተባባሪ ነበር ሁሉም ለባለሙያዎቹ ክብር መስጠት ተቀራርቦ መስራት በጋራ መስራት ሰው ደስተኛ ሆኖ እንዲሰራ ካልቸር እየሆነ መጥቷል እንግዲህ አንተ ዋናው ምስክር ነህ አሁን በቅርብ ስለተቀላቀል ማለት አሁን እነዚህ ያከበሩትን አነሳን እንጂኮ ከነዚህ ጀርባ የፋይናንስ ቦታ አለ ግዥና ጠቅላላ አገልግሎት የምንለው የሰው ኃይል አስተዳደር አለ። ጠቅላላ አገልግሎት አለ። እንደዚህ የቴክኖሎጂ ክፍል አለ ና ከእያንዳንዱ ውጤት ጀርባ የማይታዩ ደግሞ አሉ። ስናከብር ወይም ስንናገር የማይታዩ ለምሳሌ እናንተ እንደዚህ የምር ብላችሁ እንድትቀርቡ፣ ካሜራማኖች፣ ቴክኒሽያኖች፣ ዳይሬክተሮች ትልቅ ሚና አላቸው እና ለእነሱም ክብር ይገባቸዋል። ክብር ክብር ይገባቸዋል። እንግዲህ ሰላሳኛ ዓመቱን ስናከብር እነሱ ደግሞ የጀርባ አጥንት ናቸው። እኛ ከፊት ለፊት እንውጥ አንቺ የጀርባ ጥንቾቻችን ደግሞ እነሱ ናቸው። ያለ እነሱ ምንም ነገር ማድረግ አንችልም፣ መራመድም ተመልካቾቻችን ጋር መድረስም አንችልም። እንግዲህ 30ኛ ዓመቱን እያከበርን ባለንበት ዓመት አማራ ሚዲያ ኮርፖሬሽን በርካታ ነገሮችን ያሳካበት እውን ያደረገበትም ዓመት ነው። ምናልባትም ደግሞ የመፈጸም ወይም ደግሞ የማሳካት ዓመት ነው ማለት እንችላለን። ለአማራ ሚዲያ ኮርፖሬሽን የቴሌቪዥናችን እድገት ሲጀምር በሬዲዮ ደግሞ የህብር ቋንቋ ምክንያቱም የቴሌቪዥናችን ከፍታ የሚጀምረው ቋንቋዎችን የአሚኮ ልዩ የሚያደርገው በ12 ቋንቋዎች ግዕዝና ምልክትን ጨምሮ በ12 ቋንቋዎች ተመልካች ላይ መድረስ ነው ለነዛ መነሻ የሚሆኑን ደግሞ ሶስቱ ቋንቋዎች አሉ ህብር ላይ ኦሮምኛ አዊና ህምጣና እነዚህ ሶስቱ በ1997 ነው የጀመሩ ሀያኛ ዓመታቸውን እያከበሩ ነው ሰሞኑን በቴሌቪዥን አይታችሁ ከሆነ አዊ ላይ በ ሰፊው ተከብሯል። ሀያኛ ዓመታችን ልቁ ማሳያችን ነው። ለተመልካች በሚዲያ ሁኔታ መውጣት መውረድ አለ። በተመልካች ደረጃ አሁን ያለንበት ሁኔታ ብዙ ውጣ ውረድ ያየንበት እንደ ክልል፣ እንደ ሀገር ያሉትን ለውጦች እናውቃቸዋለን እና በዚህ ውስጥ የምናሳልፋቸው ግጭ ጓዎች አሉ። እነዛን ተቋቁሞ ግን እዚህ መድረስ ቀላል አይደለም። ያው ይህን ዝግጅት ስናይ ሁላችንም እናይረካን ደስ ብሎናል። ሌላም ቦታ ብንሄድ ከዚህ የተለየ እንደማይሆን እርግጠኞች ስለሆነ ማለት ነው። እነሱ ያከበሩት ሀያኛ ዓመታቸው ነው። በተለያዩ ሁነቶች አከብረዋል፣ አይታችሁታል። ዝግጅቱ ይሄ ያሚኮ የሰላሳ ዓመት አንድ አካሉ ነውና ኩራቱም ነው፣ ደግሞ በኩራት የምናነሳበት መንገድ ነው። ወደ ቴሌቪዥናችን ስንገባ ቴሌቪዥናችን በዜናም በፕሮግራምም ወደ ተመልካች እንደርሳለን። አሁን ወደ መዝናኛችን ስንመጣ መዝናኛችን ላይ የራሳችን የሆነ ከለር አለ። አሁን አንዳንድ ሰው በተፈጥሮ የሆነ ቤት ስትገቢ ፏ ያለ ቀለም የሚወድ ሰው አለ። አሁን ግብት ስቲ ሞቀቴና ይ ይሄኛውን ጠረጴዛ ግን እንዲህ ያደረጉት ብለሽ አታቂ። ስትገባ ግን ከምቆህ ነው ደስ ብሎ ነው የገባ ቁጭ ብለህ ስታዩ የእኛ መዝናኛ ብዬ ማስበው ይሄን ያረዳድ ነው። ዝም ብሎ ግን የሚያምር ከለር ቤት ገብተሽ ዋው ብርጭቆ፣ ዋው የአበባ ማስቀመጫ እንደዛ አይነት ስሜት ነው ያለኝ ለእኛ መዝናኛዎች። ምናልባት ድንገት ክፍት ስታረገው ዋው ብለህ ላታዩት ትችላለ። ግን ደግሞ በደንብ በተመስጦ ይዘቶቻችንን መርመረ ስታያቸው ያለፉትንም አሁንም እየሄዱ ያሉትን ፕሮግራሞቻችን ስታዩ የእውነትም ባለቤት ስለሆነ ብቻ ሳይሆን የእውነት ሊወራላቸው የሚችሉት እኔ ተመልካቾችን በድፍረት መጋበዝ እፈልጋለሁ። እያንዳንዳቸው የእሁድንም የቅዳሜን ፕሮግራም መዝናኛዎቻችን ብታዩዋቸው ዋውም ሊያስብሉ የሚችሉ ይዘት ያላቸው ናቸው። የራሳችን ከለር ስለሆነ እና እንደዛ ብዬ ነው የማስባቸው። ወደ ዶኩመንታሪዎቻችን ስንገባ ደግሞ ያልታዩ አሁን አራት ከአምስት ዓመት በፊት የተሰሩ ዶክመንታሪዎቻችን የረገጥ ነው ዳቦ፣ አሁን እሱ የረገጥ ነው ዳቦ ስሙንም ወደ ሰቆጥ አካባቢ ያለ የብረት ማዕድን ስለ ኦፓል የተነሳው እንደሱ እንደሱ አይነት ዶክመንታሪዎች፣ አሁን ደግሞ እየተሰሩ ያሉ የምርመራ አሚኮ ፍተሻ፣ አሁን በቅርቡ የጀመረው እነሱ እነሱን ስታዩዋቸው በቃ በአሚኮ ተስፋት የምትጤበት ነው። በቃ የማህበረሰቡን ያገለገለ ያለ የእውነት ትልቅ ተቋም ነው ብለሽ ተስፋ ትጤበታለች። ይሄ ለምን ሆነ ብለሽ ስታስቢ ግን መሪዎቻችን በጋዜጠኝነት ሙያ ያለፉ መሆናቸው ነው። በደንብም ድምጽ፣ የህዝብ ድምጽ መሆኑንም እያስመሰከረ የመጣ ና ከዚህም በኋላ ደግሞ እንግዲህ በደንብ የሚሰራበት ተቋም ነው። በተለይ ደግሞ የዶክመንታሪ ና የምርመራ ስራዎችን ስንመለከት የህዝብን ጥያቄ በባለቤትነት ወስዶ ምርመራ አድርጎ ችግሩ ምንድን ነው ብሎ አገልግሎት ሰጪውን ሳይቀር ማለት ነው አፋጦ ይዞ ለምንድን ነው እንደዚህ ያልተደረገው ለምንድን ነው እንደዚህ የሆነው እያለ የህዝብን ድምጽ በመመለስ ረገድ በተለይ የምርመራና ዶክመንታሪ ክፍል ትልቅ ስራን እየሰራ ያለ ክፍል ነው ብዬ አምናለው። እኔ ይዘትን አነሳሽልን፣ ና አሁን አሚኮ በደንብ የሚታወቅበት ጥልቅ የሆኑ ይዘቶችን በማቅረብ ነው ለህብረተሰቡ ማዝናናት ብቻ ሳይሆን እየተማረ ሚዝናናበትን እየተማረ ለህይወቱ የሚጠቅመውን ነገር እንዲወስድ የሚያደርጉ ይዘቶችን ነው የሚያቀርበውና በተለይ አሁን ይሄ ማህበራዊ ሚዲያ ከመምጣቱ ጋር ተያይዞ አንዳንድ ይሄ ጋዜጠኝነት ሥነ ምግባርን የሚጠይቁ ጉዳዮች አሉና እሱ ጋርም እንደ አያይዘሽ የሆነ ነገር ብትይ ደስ ይለኛል። አሚኮም መጧልኮ በሶሻል ሚዲያው ነገር ግን ባህሉን እሴቱን ጠብቆ ነው። ሶሻል ሚዲያ ለመታወቅ ብዙ ስህተት ትሰራለህ። አሁን ቲክቶክን ብንወስድ አሚኮም ቲክቶክ ጀምሯል። ቲክቶካችን እየተዋወቀ ነው፣ እየሰራ ነው። ግን በቲክቶክ የምንመጣው ማህበራዊ እሴትን ጠብቀን ለወጣቱ ምን ይጠቅማል፣ ባህላችንን ጠብቀን ነው የምንቀርበው። በግለሰብ ደረጃ ግን የሚቀርቡ ለመታወቅ ብቻ ምናልባት ትውልድን የሚጎዱ ነገሮች ሊቀርቡ ይችላሉና ሶሻል ሚዲያውም የራሱ የሆነ ተጽዕኖ አለው። ጥቅም እንዳለው ሁሉ ያንን የሚገዳደሩ ዝግጅቶችን ነው እያቀረብን ያለ ነው። ወደ ዜናችን ስናልፍ ደግሞ ዜናችን በራሱ የሆነ አዲስ ከለር ይዞ በአዲስ አቀራረብ መጣ። ደስ አይላቸው? አቀራረባቸው ሁሉ አቀማመጣቸው ምናምን ስታዩት የራሱ የሆነ ከለር ይዞ መጣል ደስ በሚል አቀራረብ ደግሞ ጠዋት ሁለቱ ነው ነው የሚቀርቡ የራሳቸው ኮንቲኒቲ ይዘዋል። ልክ መዝናኛ የምትያክል ዜና አሁን በተለይ ብዙ ሀርድ የሆነ ዜና የማይፈልግ ሰው ያል ውድም ተሙ ትወድ ያለ አሁን የሞርኒንግ ዜና በጣም ነው የምወደው። ሳንወድ በግዳችን አሁን ወቅቱ ሀርድ የሆነ ነገር እንድንሰማ ግን ደግሞ ንጋት ዜ ዜና በጣም ከአቀራረባቸው ከአቀማመጣቸው በጣም ሪላክስ አድርገው ነው እና በጣም ለሰው ቅርብ ናቸው። እንደው እኔ ፐርሰናሊ ጠዋት ጠዋት ላይ ነገሬ ጠዋቴ ቀለል ቢለኝ ነው የሚሻለኝ ነው። ምክንያቱ ከቤት ስት ውጪ ጥሩ ነገር የምታስበው የምትወያይበት ነገር ከራሶች ጋር የምትነጋገሪበት ነገር ሰምተች ስት ውጪ ደስ ይላል። እና ንጋት በጣም ደስ የሚል ና በጥሩ አቀራረብ ነው ይመጣ ቀረብ የሚሉ ጉዳዮችን እያነሳሱ ነው። በየሳምንቱ የሚመጡ አግራሞትን የሚያስጭሩ አሉ። ታሪክን የሚዳስሱ የተለያዩ ጉዳዮችን እያነሳሳን ግን ለሰው ልጅ ቀረብ የሚሉ ጉዳዮችን የሚያቀርብ ሆኗል። አሁን ዜናችን እና በአጠቃላይ በ30 ዓመት ሂደት ውስጥ አሚኮ ወደ ከፍታ የደረሰበት የአድማጮቹን አስተያየት የሰበሰበ የተሻለ መነሳሳትም ፈጥሮ ወደ ሌላ 30 ዓመት ስንገባ ግን የተሻለ ለተመልካች ለአድማጮቻችን የተሻለን ዝግጅት ለማቅረብ ዝግጅታችን ጨርሰን ቀጣይ አሚኮ 30 ለመዝጋት ሐምሌ መጀመሪያ አካባቢ ጥሩ ፕሮግራሞች እናከብረን አጠቃላይ ሰራተኛው ጋር አሚኮ 30 እንዘጋለን ማለት ነው። ያለን ቆይታ ይሄን ነው። በጣም ደስ ይላል። አሚኮ በአዲስ ምዕራፍ እንግዲህ በርካታ ተግባራቶችን በርካታ ማሻሻያዎችን እያደረገ ነው። በቴክኖሎጂ ዘርፍ፣ በተደራሽነቱ፣ በይዘት በበርካታ ጉዳዮች እንግዲህ አዲስ ምዕራፍ ላይ ነው የሚገኘው እና እሱን ነው እያከበርን የምንገኘው። ፍርዬ ሰፊ ማብራሪያን የሰጠሽኝ ቆንጆ ቆይታን የነበረ የሚለው በደንብ የሚገልጸው ይመስለኛል። እጅግ አድርገን እናመሰግናለን። እሺ፣ እኔም አመሰግናለሁ። በጣም በዚህ ሰላሳ ዓመታት ጊዜ ውስጥ በርካታ ስራዎችን ለማህበረሰቡ ለአንባቢያን ለአድማጮችና ለተመልካቾች አድርሷል። በቀጣይ ደግሞ በሚመጡ ጊዜያቶች ደግሞ አዳዲስ ማሻሻያዎችን በማከል ለተመልካቾቹም ለአድማጮቹም ለአንባቢዎችም ይደርሳል። አዎ ተደራሽነቱን ለማስፋት በተለይ ደግሞ እንግዲህ ዘመኑ የሚዋጁትን ቴክኖሎጂዎችን በመጠቀም ነው ለአድማጭ ተመልካች ለአንባቢያን እየደረሰ የሚገኘው እንግዲህ ለቴክኖሎጂ በጣም ቅርብና ፈርቀዳጅ የሆነ ተቋም ነው ያለን አማራ ሚዲያ ኮርፖሬሽን ይህንንም ደግሞ እናስቀጥለዋለን ለቀጣዮቹ 30 አመታት እንዲሁም ከዛ በላይ የምናስቀጥለው ይሆናል የተወደዳቸው ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል ፕሮግራም አሻግረን ዳግም ከኛ ጋር እንገናኛለን መልካም ቆይታ